የረመዳን ወር ቅዱስ ቁርአን የወረደበት እንዲሁም የጀነት በር የተከፈተበትና የጀሃነም በር የተዘጋበት መሆኑን መነሻ በማድረግ ሙስሊሙ ማህበረሰብ በጾምና በጸሎት የሚያሳልፈው ነው ብለዋል። እንግዲህ የዚህ በዓል አላማ ቅዱስ ቁርአን የወረደበት ወር ስለሆነ ያንን በማስታወስ እንዲሁም ደግሞ የጀነት በር የተከፈተበት እና የጀሃነም በር የሚዘጋበት ወር መሆኑን ማስታወስ የሙስሊሙ ማህበረሰብ ዱአ ጸሎትና የዘካ መስጫ ወር አድርጎ የሚያከብርበት በጾምና በጸሎት የሚያከብርበት በዓል ነው። የእምነቱ ተከታዮች ስርዓቱ በሚፈቅደው ልክ በዓሉን በተለያዩ ሁነቶች ያከብሩታል ያሉት አቶ አጥናፉ በሙስሊሙ ማህበረሰብ የተለመደውን የመጠያየቅና የመደጋገፍ እንዲሁም የተቸገሩትን የመጠየቅ ባህልን ማጠናከር ያስፈልጋል ብለዋልም። በመላው ሙስሊም ማህበረሰብ ውስጥ በጣም ጠንካራና የሚታወቅ ባህል አለ። ይህ ባህል ደግሞ ያለው ለሌለው የሚያካፍልበት አንዱ ሌላውን የሚረዳበት፣ የሚያበላበት፣ የሚያጠጣበት በጣም የተከበረ የተወደደ ባህል ያለበት ስለሆነ አሁንም በዚህ በዓል ያላቸው ለሌላቸው በማካፈል በመስጠት በዓሉን በደመቀና ባማረ ሁኔታ ተከብሮ እንዲያልፍ መልእክትን ለማስተላለፍ ይወዳለሁ በማህበረሰባችን ዘንድ አንዱ የሌላውን በዓል በደመቀ መልኩ የማክበር ባህል እንዳለ ያነሱት አቶ አጥናፉ የኢድ አልፈጥር በዓልን ሙስሊሙ ማህበረሰብ በተለመደው መልኩ ከሌሎች ጋር በፍቅር እንዲያከብር ጥሪ አስተላልፈዋል። ይህ በዓል ፍቅር፣ አንድነትና መጠያየቅ ከመቼውም ጊዜ በላይ ጎልተው የሚታዩበት መሆኑንም ገልጸዋልም። የቤተ እምነቶች አንድነት ለሀገር ግንባታ ፋይዳው የጎላ መሆኑን በመግለጽ ይህን ባህል ማጠናከር ያስፈልጋል ብለዋል። ለመላው የእስልምና እምነት ተከታዮች 1446ኛው የኢድ አልፈጥር በዓል የሰላም የጤና የብልጽግና እንዲሆን መልካም ምኞታቸውን አስተላልፈዋል። ለመላው የሙስሊም ማህበረሰብ እንኳን ለኢድ አልፈጥር አርባ ስድስተኛ በዓል በሰላም አደረሳችሁ ለማለት እወዳለሁ።